በዛሬው ቪዲዮ በህይወታችሁ ውስጥ ሰዎች እንዳይወዷችሁ የሚያደርጉ ምክንያቶችን እናያለን። በአጠቃላይ ከሰው ጋር ስላለን ግንኙነቶች ስናስብ ብዙ መልካም ነገሮች እንዳሉ ሁሉ የሚያስከፉ ነገሮችም እንዳሉ እንገነዘባለን። አንዳንዴ የተወሰኑ ሰዎች ግራ በሚያጋባ ሁኔታ ለእናንተ ያላቸው አመለካከት የተለየና የሚያስቀይም ይሆናል። በዚህም ምክንያት ራሳችሁ ላይ ችግር እንዳለ እንዲሰማችሁ ስለሚያደርጓችሁ ራሳችሁን ለማሻሻል ትሞክራላችሁ! በሰው ዘንድ አለመወደር በራስ ላይ የሚፈጥሩ አሉታዊ ተጽዕኖ ከባድ ነውና በጣም ልትረበሹ እና ባህሪያችሁን ሊቀይር ይችላል። ስለዚህ በሰው ዘንድ እንድንጠላ የሚያደርጉን ምልክቶች ምንድናቸው? ጉዳዩ እንዳይከሰትስ ለማድረግ ምን ማድረግ እንችላለን? በቀጣይ በዝርዝር የምናየው ይሆናል። ለቻናላችን አዲስ ይሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይም ተመሳሳይ ጠቃሚ መልእክቶችን ታገኛላችሁ። እነሆ ወደ መልእክቱ። አንድ የውሸት ማንነት፤ ከአንድ ሰው ጋር በምትገናኙበት ወቅት ራሳችሁን ሁኑ የሚለውን ምክር ሰምታችሁ ይሆናል። ይህ ትክክል የሆነ ምክር ነው። በዚህ መንገድ እውነተኛ የሆነ ማንነታችሁን ለምትተዋወቁት ሰው ማሳወቅ ይኖርባችኋል። ነገር ግን በተቃራኒው እውነተኛ ባልሆነ ማንነታችሁ ብትተዋወቁት ያ ሰው በእናንተ ላይ ጥርጣሬ እንዲያርበትና እንዳያምናችሁ ያደርጋል። በዚህም ምክንያት ሊሸሻችሁ እንዲሁም እርቀቱን ጠብቆ ሊኖር ይገደዳል። ስለዚህ አትዋሹ፣ ማንነታችሁን አትደብቁ፣ እውነተኛ ማንነታችሁን ግልጽ አድርጋችሁ ተናገሩ። ማንነታችሁን ወዶ የሚቀርቧችሁ ሰዎች ትክክለኞቹ ናቸው። ይሄ ማለት ሁሉም ሰዎች በእውነተኛ ማንነታችሁ ይወዷችኋል ማለት አይደለም። የሚጠሏችሁ ሰዎችም ሊኖሩ ይችላሉ። ነገር ግን በዚህ መስፈርት ላይ የተመሰረተ ጓደኝነት በውሸት መተዋወቅ ላይ ከተመሰረተው ይልቅ ጥብቅና የሚዘልቅ ነው። ይህም ጥላቻ ጊዜያዊ ስለሚሆን ልትጨነቁ አይገባም። የኋላ የኋላ እውነት ቢጤዋን ወደ ራሷ ትስባለችና ሁለት በአንድ አቅጣጫ ብቻ ነገሮችን መመልከት ከሰዎች ጋር የሚደረጉ ንግግሮችና ግንኙነቶች ሁለት መንገድ ያላቸው ነፃ መሆን አለባቸው እናንተ በፈለጋችሁት መንገድ ብቻ ሌሎች እንዲጓዙ እና እንዲያስቡ ማድረግ የለባችሁም ራስ ወዳድ መሆን ሌሎችን መጠቀሚያ ማድረግና ሌሎች እንዳይናገሩ አለመፍቀድ እንድትጠሉ እንደሚያደርጋችሁ ግልጽ ነው። እንደዚሁም ደግሞ ሌላ ሰው ንግግሩ ሁሉ እንዲያወራ መፍቀድና የእናንተን እይታ ወይም አስተሳሰብ አለማንጸባረቅም በሰዎች ዘንድ ያላችሁ ቅቡልነት እንዲቀንስ በማድረግ ተመራጭነትን ሊያሳጣችሁ ይችላል። ስለዚህም በውይይት ወቅት ተሳትፎን በማድረግ ሌሎችም እንዲናገሩ በመፍቀድና በማነሳሳት ያለውን ድባብ ሳቢ በማድረግና ሐሳባችሁን በበሰለ መንገድ ማስረግ ይኖርባችኋል ሁሌም ወደ እናንተ ባደላ መልኩ ንግግር ማድረግ ያለ በቂ ምክንያት ግትር መሆን በሰዎች ዘንድ እንዳትወደዱ ያደርጋል ሶስት ፈገግ አለማለት አጠቃላይ ስሜታችሁን ማሻሻል ጨምሮ ፈገግታ ከማኅበራዊ መስተጋብር በተጨማሪ ብዙ ጥቅሞች አሉት ፈገግታ ለሌሎች ሰዎች የበለጠ ማራኪ እንደሚያደርጋችሁ ታውቃላችሁ። ፈገግታ መልበስ ፊትን ኩንትር ከማድረግ ይልቅ ተግባቢና ሰዎች እንዲቀርቧችሁ የሚያደርግ የስበት ኃይል አለው። አንዳንድ ጊዜ ፊታችሁ ላይ ስለሚከሰተው ለውጥ መከታተል ከባድ ሊሆኑባችሁ ቢችልም ሰዎች ከእናንተ ጋር በሚያደርጉ ግንኙነት ላይ ለውጥን ሊያመጣ ይችላል። ሰዎች ብዙውን ጊዜ ውጫዊ በሆነ አካላችሁ ላይ ትኩረት ስለሚያደርጉ ፊታችሁን በመመልከት ስለ እናንተ ያላቸውን አመለካከት ሊገነቡ ይችላሉ። ከፍትፍቱ ፊቱ እንደሚባለው ፈገግታ ወይም መኮሳተር ሰዎችን በማቅረብና በማራቅ ላይ ከፍተኛ ሚና ይጫወታል። አራት። ጉራ አንዳንዴ አስደናቂ ስለሆነ ስኬታችሁ ማንጸባረቅ ጥሩ ሊሆን ይችላል፣ ግን ይህን ለማድረግ ጊዜና ቦታን መምረጥ ያስፈልገናል። ምክንያቱም ስለ ራስ ማውራትና ጉራ ያለ ቦታው በሰዎች ዘንድ ያለንን መልካም እይታ ሊያጎድፈው ይችላል። ሁሌም ራስ ተኮር የሆነ ወይም በራስ ላይ ያጠነጠነ ወሬ ማውራት ከናንተ የተሻልኩ ነኝ የሚል ስሜት በሌሎች ላይ ስለሚፈጥር ብዙ ሰዎችን ከናንተ የሚያርቅ ተግባር ነው። ስለ ራሳችን ማውራት እንወዳለን፣ ሰዎችም ስለ ራሳቸው ስኬት ሲያወሩ መስማት እንደዚሁ ሊያስደስተን ይችላል ቢሆንም ባገኘው አጋጣሚ ሁሉ ጉራውን የሚቸረችር ሰው ካጋጠመን ያን ሰው እንሸሸዋለን። ሁሉንም ነገር በመጠኑ አድርጉት። አስፈላጊ በሆነ ጊዜ ብቻ መናገር ያለባችሁን ተናገሩ። አምስት ስጋት ስትሆኑ ሰዎች በእናንተ ምክንያት ስጋት ውስጥ ሊወድቁ ይችላሉ። ምናልባት ያ ሰው የሌለው ነገር ግን እናንተ ያላችሁ ነገር ሊኖር ይችላል። በአንድ ወቅት በኑሮ ደረጃ እኩል የነበራችሁ ግን አሁን ተለውጣችሁ ይሆናል። ይህ ሁኔታ የመበለጥ ስሜትን እና ስጋትን ይፈጥርባችኋል። ፈሪ ሰዎች ብዙውን ጊዜ ክብራቸውን የማጣት ወይም ቦታቸውን የመቀማት ስጋት ስለሚያድርባቸው አስጊ የሆነባቸውን ሰው ሁሉ ይጠላሉ። ጓደኞቻቸውን የሚቀሙ ይመስላቸዋል፣ እንዲሁም ትኩረትን የሚያጡም ይመስላቸዋል። አሉታዊ ስሜቶችም አዘውትሮ ይሰማቸዋል። እንደዚህ ያሉትን ሰዎች የእናንተ መለወጥ በእነሱ ላይ ተጽዕኖን እንደማያሳድር በተግባር ማሳየት ያስፈልጋል። አስፈላጊም ነው። ስድስት ሐቀኛ አለመሆን። ሐቀኝነት የጎደለው ድርጊት ሰዎች የማይወዱት ዋነኛ ልማድ ነው። ማንም ሰው መታለል ወይም በጨለማ መተውን አይወድም። እንደ ዋሻችኋቸው ካወቁ ወይም በከፋ መልኩ ማታለል ተፈጥሯችሁ መሆኑን ከተረዱ ሰዎች በዙሪያችሁ መሆንን ያቆማሉ። ሐቀኛ አለመሆን አዳዲስ ሰዎችን እንዳትገናኙና አዳዲስ ጓደኞችን እንዳታፈሩ ሊያደርጋችሁ ይችላል። ከዚህ በላይ ምን አለ? ሆን ብለ ለገንዘብ ጥቅም ስትዋሽ ሰዎች በአካል እንኳን በመካከላቸው መገኘትህን ይንቃሉ። ለራስ ወዳድነት ለብልጽግና መዋሸት እውነተኛ ማንነታችሁን ያጋልጣል፣ ወደ ሙያዊ እና የግል ግንኙነቶቻችሁ ውድቀትም ይመራችኋል። ይህንን ለማስቀረት ታማኝነትና ሐቀኝነት ከሁሉም የተሻሉ የሕይወት መሮዎች መሆናቸውን አስታውስ። ሰባት ሁልጊዜ አሉታዊ መሆን። በአካባቢዎ እንዲሆኑ የሚመርጧቸው ሰዎች አስተሳሰብዎን እና እይታውን በመቅረጽ ረገድ ወሳኝ ሚናን ይጫወታሉ። በዙሪያው ያሉት ሰዎች በእርስዎ ምርጫ፣ ባህሪና አስተሳሰብ ላይ ከፍተኛ ተጽዕኖ አላቸው። ለዚህ ነው ሰዎች ከክፉ አራጊዎችና ተስፋ አስቆራጮች ጋር መዋል የማይወዱት። የምትናገሩት አሉታዊ ነገሮችን ብቻ ከሆነና ሰዎችን ተስፋ የሚያስቆርጥ ከሆነ ሰዎች በእናንተ ዙሪያ እንዳይሆኑ ያደርጋቸዋል። እንዲህ ያለው አሉታዊ አመለካከት ወደ ሌሎች ሊዛመት ይችላል። ግባቸውን ለማሳካት ጠንክሮ እንዳይሰሩ ያደርጋቸዋል። እንዲያውም ራሳቸውን ማቃለልና ዝቅ ዝቅ ማድረግ ሊጀምሩ ይችላሉ። በመገኘት ብቻ ሌሎች ተስፋ እንዲቆርጡ እንዳያደርግ ከማድረግ የበለጠ አውንታዊ ሰው ሁን። ሁል ጊዜ የሕይወት ብሩህ ገጽታ የሚመለከት ሰው ሁን። ስምንት ሰው ሲያወራ ማቋረጥ አንድ ሰው ሁል ጊዜ በምታወራበት ጊዜና በውይይቱ ላይ የሚጨመር ጠቃሚ ነገር ሲኖረው ንግግርህን ቢያቋርጥ አትጠላም። ንግግርህን ባትጨርስም እንኳን ከነጥቦች ጋር የሚቃረኑ ንግግሮች ቢሆኑም ቅር አይለህም። ነገር ግን የሚያስከፋ እንደሆነ ገምታለሁ። የሌሎችን ንግግር የሚያቋርጡ ሰዎች በዓለም አቀፍ ደረጃ የሚያበሳጩ ተራ አለው አሉ ባዮችና እንደ ቋሚ ጉረኞች ይቆጠራሉ። ይህ መጥፎ ልማድ ካለብህ እንደ ባለጌም ልትቆጠር ትችላለ። የሰውን ንግግር ስታቋርጥ የሚነገረውን ነገር ሌሎች እንዳይረዱት ታደርጋለ። ተናጋሪውንም እየናክ እንደሆነ ይቆጠራል። ሰዎች የበለጠ እንዲወዱ ከፈለክ እንዴት ታጋሽ መሆን እንዳለብ መማር አለብ። የቀደመው ሰው ተናግሮ እንደ ጨረሰ ብቻ ነው መናገርም ያለብ። ታዲያ ሰዎች ስላልወደዱን ምን እናድርግ? በጥላቻ የተነሳ ላለመጎዳት ስለ ሕይወት ጥቂት እውነታዎችን መረዳት ይኖርባችኋል። ከላይ ከተገለጹት የተለያዩ ምክንያቶችና ሌሎች በርካታ ምክንያቶች የተነሳ ሁሉም ሰው እንዲወዳችሁ ማድረግ አትችሉም። ከማይወዷችሁ ሰዎች ዘንድ ይሉንታን ለማግኘት ጥረት በማድረግ ጊዜያችሁን ከማባከን ይልቅ ከልብ ከሚወዷችሁ ሰዎች ጋር ብቻ መጣበቅ ይኖርባችኋል። ብቸኝነት እንዳይሰማችሁ በጣም የሚወዷችሁ ጥቂት የቅርብ ጓደኞች ያስፈልጓችኋል እንጂ እናንተን የማይወዱ በአስር የሚቆጠሩ ኮልኮሌ ጓደኞች አያስፈልጋችሁም። በመጨረሻም ማንም ሰው ፍጹም አይደለም። አንዳንድ ጉድለቶች ሊኖሯችሁ ይችላሉ። ነገር ግን በብዙ አጋጣሚዎች ሰዎች እናንተን ላይወዷችሁ ይችላሉ። ይሄ ግን የእናንተ ችግር ሳይሆን የእነሱ ችግር ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመን ሰክሽን ላይ አካፍሉን። ስለ ተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ፣ በቸር ሰንብቱልኝ።